ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም አለን፣ አለን። ዛሬም እንደተለመደው በሂሳብ ቪዲዮ ከተፍ እየላችኋለሁ። ራዲካል እንዴት እንደሚሰራ አሳያችኋለሁ ማለት ነው። የዛሬ ትምህርታችን የሚሆን ነው፣ ራዲካል ነው። ራዲካል ነምበር እንዴት እንደምናወጣ ተመሳሳይ ቪዲዮችን ሰርቻለሁ በርግጥ በእርግጥ። ዛሬ ደግሞ እነዚህና መሰል ቁጥሮችን እንዴት አድርገን እንደምንሰራ ስቴፕ ባይ ስቴፕ ወይም ደረጃ በደረጃ አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ቻናሉ ሰብስክራይብ ነባሪ ሆናችን ደግሞ ቪዲዮ ላይ ጋር አድርጉ ከዛ ውጭ ደግሞ በጥሞና መከታተል ነው። እንዲሁም ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷቸው የደወል ምልክቱን ተጫኑ ማለት ፈልጋለሁ። እንግዲህ ይሄ ራዲካል 169ና 625 ወር አለ ሲቀነስ ይሄ በትልቁ ራዲካል 23 አራተኛ ሲደመር አራት 16ተኛ የሚል ነው። ቀጥታ ወደ አሰራር ነው የምሄድ። እንግዲህ ከዚህ ተነስቻ አንድ ስቴፕ ምን አረጋለሁ ማለት ነው አንድ መቶ ስልሳ ዘጠኝ ኦቨር ስድስት መቶ ሀያ አምስት አንደር ራዲካል ሲቀነስ ሀያ ሦስት አራተኛ አንደር ራዲካል ሲደመር እዚህ ነው የሚጀምረው። ይሄ እንግዲህ ራዲካል ሲሆን ምን ይሆናል ማለት ነው? ራዲካል አራት ኦቨር ራዲካል አስራ ስድስት እንደማለት ነው ማለት ይቻላል ማለት ነው። ስለዚህ ይሄ ሲወጣ በአጠቃላይ ሁለት ይሆናል ማለት ነው። ይህ ሁለት አራተኛ ይሆናል ማለት ነው። ምክንያቱም ይሄ ሁለቱ ነው ይወጣል፣ ከውስጠኛው ይህኛውን ራዲካል ያጠፋል ማለት ነው። ይሄ ደግሞ አራት ይሆናል። ከዛ ምን እናደርጋለን? ይህን ደግሞ ይሄ ራዲካል ሲወጣ ስንት ነው? ምክንያቱም ረጅም እስከዚህ ስላልሆነ የብቻውን መስራት እንችላለን። አስራ ሶስት ይሆናል ማለት ነው። ይህኛው ደግሞ ሲወጣ ሀያ አምስት ማለት ነው። ምክንያቱም ሀያ አምስት ሲባዛ በሀያ አምስት እኩል ነው ስድስት መቶ ሀያ አምስት ነው። አስራ ሶስት ሲባዛ በአስራ ሶስት ደግሞ ስንት ነው? አንድ መቶ ስልሳ ዘጠኝ ነው። ስለዚህ በዚህ ፎርሙላ መሰረት ይህንን እንዲ ማድረግ እንችላለን ማለት ነው። አስራ ሶስት ሀያ አምስተኛ አስራ ሶስት ሀያ አምስተኛ ማለት ነው። ስለዚህ ላጥፋና ልቀጥል። ከዚያ ይሄኛው ራዲካል ጨረሱ ማለት ነው። ከዚ ሲደመር አይሚን ሲቀነስ ሲቀነስ ይሄኛው ራዲካል ደግሞ ከዚህ ጋር ከውስጥ መደመር እንችላለን የጋራ ራስ ስላለ ሀያ አምስት ሀያ አምስት አራተኛ ይሆናል ማለት ነው። ሀያ አምስት አራተኛ ይሆናል ማለት ነው። ስለዚህ ሀያ አምስት አራተኛ ማለት ሲወጣ ምን ይሆናል? ኢምፕላይ ዛት ኩል ነው እንልና፣ አስራ ሶስት ሀያ አምስተኛ ሲቀነስ አምስት አራተኛ ማለት ነው። አምስት ሁለተኛ ሶሪ አምስት ሁለተኛ፣ ይሄ አምስት ነው ይወጣል፣ ይሄ ደግሞ አራቱ ሁለቱ ነው ይወጣል ማለት ነው። ስለዚህ ይሄን ስንጨርሰው ይህንን ስንጨርሰው እንዴት አድርገን ነው የምንጨርሰው ማለት ነው። 13 13 ሀያ አምስተኛ ሲቀነስ አምስት ሁለተኛ የዚህና የዚህ ጋራ አምሳን እንወስዳለን። 50 እንወስዳለን። 50 ሲካፈል ለ25 ሁለት ጊዜ ሁለት ጊዜ 13 26 ሲቀነስ 50 ሲካፈል ለሁለት 25 ጊዜ 25 ጊዜ 525 ስለዚህ የሚመጣው ቁጥር ኔጌቲቭ ነው ማለት ነው። ከትልቁ ትንሹን እንቀንስና የትልቁ ምልክት እንወስዳለን። ለምሳሌ 125 ሲቀነስ 26 እናደርግና ኔጌቲቭ ምልክት እንወስዳለን ማለት ነው ከ1165 ከየትኛዋ በድራለች ከ1129 ዘጠና አምስት ይመጣል ማለት ነው። ስለዚህ ኔጌቲቭ ኢዝ ኢኳል ቱ ኔጌቲቭ ናይንቲ ፋይቭ ኦቨር ፊፍቲ ዘ አንሰር ኢዝ ዘ አንሰር ኦፍ ዚስ ራዲካል። እሺ ይሄኛውን ደግሞ ስንሰራ እንዴት አድርገን እንሰራዋለን? ብዙ የሚቀድሙ አሉ። እዚህ ላይ የምናስቀድመዋለን፣ እዚህ የምናስቀድመዋለን። መጀመሪያ ግን እኩል ነው እንበልና አንድ ትልቅ ራዲካል እንስራ። ያንን ራዲካል ምን እንለዋለን? ስልሳ አራት አስራ አራተኛ ሲካፈል ለስምንት አስራ አራተኛ ሲደመር ራዲካል ቲ ወኒ ሲክስ አወር አስራ ስድስት አስራ ስድስት ሲቀነስ ይሄኛው ይወጣል። አንድ ስቴፕ እንሄዳለን። ይሄ ማለት ሁለት መቶ ሀምሳ ስድስት ማለት አስራ ስድስት ሲባዛ በአስራ ስድስት ስለሆነ ዋን ኦቨር ዋን ሲክስ እናደረግና አንድ ስቴፕ እንመጣለን ማለት ነው። ከዛ ኤዲሲማቸው አስራ ስድስት ነው። መጀመሪያ ግን እዚህ መስራት እንችላለን። ይሄኛውን ደግሞ ስንሰራ ተፈርስት ስልሳ አራት ሲባዛ በአስራ አራት ኦቨር ስምንት ሲባዛ በአስራ አራት ሪክሮስ ፕላስ ዚስ ኢስ ትዌንቲ ፋይቭ ኦቨር ሲክስቲን አንደር ራዲካል አላቸው ሀያ አምስት ይመጣል ማለት ነው። ከዛ ይህ በዚህ ይጠፋል። ይህኛው ስምንት ይመጣል